አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ስንፈላፈልፍ የቆየንበትን በቃ ድምፅ የለውም። አሁን ገብተናል ማለት ነው ውዶቼ፣ እንዴት ናችሁ? ሰላም ናችሁ ሆይ ከእኔ ጋር አልሐምዱሊላሂ ሰላም ነኝ። ከእናንተ ጋርስ? እስኪ ዜና ባቤት ልሰልል። አሰላሙ አሌይኩም ወራህመቱላሂ ሰላም ናችሁ? ከእኛ ጋር ወደ ሰላም ነው። አራበረታቱን ባካችሁ፣ ባካችሁ። ብራችን አለቀ፣ ብራችን አለቀ። ስደት ሊለቀን ነው ማለት ነው። ላይክ አርጉ፣ ላይክ፣ ሼር፣ ሰብስክራይብ፣ ላይክ፣ ሼር፣ ሰብስክራይብ በቃችሁ። እና ውዶች ዛሬ ፈኪና አህሞ ያው ተያይዘዋል ማለት ነው፣ በእጅ አንነካካ የሚሉት ማለት ነው። አሁን ዞሮ እንደዚህ እጅና እጅ ተያይዘዋል። ራ ብስሚላ እኔ ዩቲዩበርን ማለት ነው ትቼ ነው ማርፈው ትቼ ማለት ነው። እስኪ አውሪኝ። እኔ እንግዲህ አዲሱን ያለው ግራ ገብቶኛል። ሁለት አመት ሚዲያ ላይ ስለቀረሁ ላይክ አድርጉ ሰብስክራይብ አድርጉ። ስድስት ሰው አለ፣ ሁላችሁም ላይክ ሰብስክራይብ አድርጉ። ዛሬ ማለት ነው አዲስ ሰው ነው ያለው። ዛሬ አዲስ ነን፣ አዲስ ዩቲዩበሩ ሁላ እና ሁላችሁም ላይክ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ምንድላችሁ ነበር እንደው አትንከኝ አትንከኝ የተባለው ዛሬ እንጡጥ ያ አረ ዘረ ወለ ገርሞኝ እራሴ ነው ያመመኝ። እና ፈኪናሁ በጣም እንጃ አሁን እንኳን ኒካ ቢያደርጉ ሻራር ብዬ ነው ማስበው ማለት ነው። ኒካ አርጉ ኒካ አርጉ። በቃ ከአሁን በኋላ እንደው ሙስሊሙን አታሰድቡ ማለት ነው። ወላሂ እንደ አለበለዚያ ተጋቡ፣ አለበለዚያ ወደዛ እንደት ለምን እንደዚህ ታደርጋላችሁ ማለት ነው። እና ሁላችሁም በላይክ በሰብስክራይብ አበረታቱኝ፣ አድርሱላቸው ማለት ነው። ኒክ አድርጉ፣ ኒክ አድርጉ በቃ። ኒክ አደረጋችሁ፣ እንዴት እንደዚህ ተቃቅፋችሁ ምናምን ምናምን። አትንኩኝ እንደዚህ እያልሽ አልነበረም? ወፈኪ ምን

ሰብስክራይብ ሼር ላይክ ሰብስክራይብ ላይክ አርጉ ሼር አድርጉ ውዴ እንኳ ደህና መጣችሁ። አህሌን እና ዛሬ ማለት ነው ያው ላይክ አድርጉ ማለት ነው። ወደ ርዕሳችን እንዲገባ እኛ ግማሽ ርዕስ ግማሽ ሳቅ ነው ማለት ነው። እና ሁላችሁም ላይክ እያደረጋችሁ አበረታቱን ማለት ነው። እንግዲህ አረበኛ የምትል ምትሉ ካላችሁ ደግሞ በአረበኛ የምናወራለን ችግር የለውም። በአረበኛ ተከለሙ። አሁን ብልስከ ደብል አረቢ ማፊ ምሽኪላ ማፊ ምሽኪላ በስ እንግሊዝ ዚ ለትጅ በአረቢ ተአሉ ያሳድገን እሱ ነው። ማፊ ምሽኪላ። ሁላችሁም ላይክ አርጉ እስቲ

ለረአይዋ ብንት ከለም አረቤ ማፊ ሙሽኪል ምን አህለም ብለናል። ይኸው ኢትዮጵያ ነው፣ እንግዲህ የኢትዮጵያ ነገር

እስኪ ሁላችሁም ላይክ ሸራርጉልን። በጣም እየቆጠረ ነው ማለት ነው። ኢትዮጵያ ዋይፋዩ በጣም ከባድ ነው እና ሁላችሁም ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱን። ሰዓት ጎሎብናል ማለት ነው። ሀይ አህለን ብለናል። ጓደና መጣ ጊዜ ወደዛ ጎንብሰሽ እኮ ነው ያለሽው። ማሻ አላህ ማሻ አላህ ላይክ አድርጉ ላይክ አድርጉ። እስኪ ላይክ አድርጉ። ላይክ እያረጋችሁ አበረታቱን። ማለት ሰዓት በጣም ዝቅተኛ ነው፣ ሰዓታችን እየጎደለ ነው ያለው ሰብስክራይብችን እየቀነሰብን ስለሆነ በቃ ላይ ካርጉ ማለት ነው፣ ከይቅርታ ጋር ሁላችሁም ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱን። አህለን ወሰህለን፣ እንኳን ደህና መጣሽ። አህለን ሁለጋብቻ

ዛሬ ያለነው አዲስ ገብተን ነው እዚህ ቤት ማለት ነው። አዲስ ነው ቤቱ። ገና ትማራላችሁ ትማራላችሁ እናምራለን በጣም አዲስ ቤት ገብተን ነው ማለት ነው። አዲስ ነው ቤቱ። እንግዲህ ያው አበረታቱን አበረታቱን ላይክ እያረጋችሁ ማሻነን የማሻን አህባር ከፈለጋችሁ መስማት ያው እንነግራችኋለን ማለት ነው። ሁላችሁም ላይካችሁን አትርሱ ማለት ነው። ላይክ እኮ አላረጋችሁም። እንዲህ ሶስት ሰው ገብቶ ሶስት ሰው ብቻ ላይክ ሸም የለም እናመሰግናለን። እንደው ዛሬማ ኢንሻአላህ ሰዓቴን ሞልቶ ነው ማለት ነው። አይ ሞላ ነቅነቅ የለም ነቅነቅ የለም ዛሬ፣ ሰዓቴን እንዲሞላልኝ ሼር እያረጋችሁ ላይክ እያረጋችሁ አበረታችሁ። ጎላሂ እንዴ ስክሪን ደግሞ አንቺ ትንሽ ለፍልፍ ይኔልኝ

እናመሰግናለን ታንኪው። አምስት ላይክ አለን። ማሻላ ተባረክ፣ ራህማን ሁላችሁም ላይክ አድርጉ። እስኪ ላይክ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ላይክ አድርጉ

አህለን ሀያት እንኳን ደህና መጣሽ። አሰላሙ አሌይኩም ብላለች። ዋሌይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ነሽ ሀዩዬ? ደህና ነሽ? አህለን አህለን ሀዩዬ፣ ሼር አድርጊ ማሬ። እንዴት ነሽ? ኢትዮጵያ ገብቻለሁ ዴ አልጻፉም። እንኳን ሰላም ቆየሽ። ኩባያለሽ እንዴት ነሽ? ዩቱብ እንዴት እየሄደልሽ ነው ዩቱብ አይደል? አይዞሽ የኔ ቆንጆ በርቺ። የእኛንም ሸራ አድርጊ ሸራ አድርጊ እስኪ ማሪ። አሁን እንኳን ልንወጣ ነው፣ ግን እንገባለን ማለት ነው። ኢንሻላህ ነገ ነገ ወዲያ እንገባለን። ያው እንግዲህ ሁላችሁም ማበረታቱን እና ያው ለአሁን እንኳን መሞከር ያክል ነው የገባ ነው። ኔትወርክ ምናምን ስለሌለ አሁን አዲስ ነው የተለቀቀው ማለት ነው፣ እና ለዛ ነው እንትን ያል ነው ማለት ነው። እና ሁላችሁም ላይክ እያረጋችሁ ሰብስክራይብ እያደረጋችሁ አበረታቱን። ያው ኢትዮጵያ ስለሆን ምንም በቃ እናሳዝናለን። በጣም ነው የምናሳዝነው ኢትዮጵያ እኮ እረ፣ ቢስሚላ እንዳትመጡ እንዳትመጡ፣ ምንላቸው አሁን። እረ ክፍል እንዳትሰደቡ ደግሞ ዞራችሁ ማለት ነው። ንቶሎ ንቶሎ ነው ምንለው፣ ኛኛ ንቶሎ እንላለን ማለት ነው። እና ሁላችሁም በላይክና በሰብስክራይብ አበረታቱን። ስዴት በቃም ብለናል፣ ዩቱብ ላይ ገብተናል ማለት ነው። ስዴት ያው በጣም ያዴክማል፣ እና አሁን በቃም ብለን ገብተናል። እሷም እሄዳለሁ እያለች ነው ግን፣ አቴጅም ዩቱብ እንሰራለን ምናም ብያታለሁኝ

አገባቡ ማ በእንትን ነው። በስተር ማዲ ስንገባ ነው። ስትር ማዲ ስትር ማዲ እሺ እያለሽ ነው። እና ኢትዮጵያ እኔ ገብቻ አለሁኝ ሁላችሁም እያበረታታችሁኝ ከሆነ ያው ትንሽ እረጋጋለሁ ብዬ አስባለሁ። ግን እንደዚህ ከሆነ ብቻ ይከብዳል ማለት ነው። ኢትዮጵያ ስንገባ ያው ይጨንቃል። ቢጨንቅም ግን እናንተ የምታበረታቱ ከሆነ በቃ መቼ ገባሽ እያለች፣ ሁለት ወር በፊት ሆነኛል። አሁን ሁለት ወር ምናምን እየሆነኝ ነው። ያው ትንሽ እንግዲህ ሀገሩ ይከብዳል። ምንም አይደለም፣ ኢንሻላህ አለ ይለመዳል እያለኝ ነው። አዎ ሁሉም ይለመዳል። አዎ ይለመዳል። ግን የማይለመደው ወር መሰለሽ፣ እንደዚህ እንትን ሲሆን ኑሮ ውድነቱ እና ይሄ ቻናሉ ደግሞ ካልተንቀሳቀሰ ይከብዳል። ኢትዮጵያ ማለት ነው በጣም ነው የሚከብደው። ማለት ከብርሽ ነው ደሞ ተቋርጧል። ከብርሽ ላይ እያወጣሽ ስለሆነ በጣም ይከብዳል። አንድ ብር ብር አይደለም የሚቆጥረው መቶ ብር ሞልተሽ በደቂቃ ጭልጥ ነው። እና ከባድ ነው። ለዛ ነው አብዛኛውን አበረታቱኝ። ሰዓቴ ደግሞ ግሞ ተነስተዋል፣ ሞኔታይዝ ተነስተዋል። እንግዲህ ማለት ይሄ ነው ማለት እንትን ቢል ችግር የለውም ነበር፣ ግን ያው ምንም ማድረግ አልችልም ሰዓቱም ተነስቶ ነው የመጣሁት ሞኒታይዙም ተነስቶ ነው የመጣሁት በቃ አማራጭ በቃ እናንተ መለመን ብቻ ነው ምንም አማራጭ የለኝም ማለት ነው ስለሚከብድ ማለት ነው ሀይዬ አላህ የበሸርሽኔ ውድ እንሻአላ አላህ ሁሉንም ነገር በሰው ብር እንጠብቀዋለን። ግን በጣም ይከብዳል ማለት እዛው ሞኒታይዝ ሆኖ ብር እየቆጠረ ቢሆን ይሻላል። ግን እንደ ዝም ብሎ ከሆነ ቢስሚላህ በጣም ነው የሚከብደው ማለት ነው። ወጩ በጣም ይበዛብሻል ብሻል። በዛ ላይ ደግሞ ያው እይታም የለውም ቶሎ ብሎ ሰዓት እሞላለሁ ማለቱ በጣም ከባድ ነው ማለት ነው እና ያሳዝናል። ሁሉም ነገር አልሐምዱሊላህ፣ ሁሉም ነገር ለኸይር ነው። ብለፋበትም እንግዲህ በተስፋ አለው። እኔ ሁልጊዜም በተስፋ ነው እና ውዶቼ ሁላችሁም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ሞኔታይዝ ተነስተዋል። ስለዚህ ሰዓት መሙላት ግድ ያስፈልገኛል። ሰዓቱን ለመሙላት ደግሞ ግዴታ እይታም ሰውም ያስፈልጋል ማለት ነው እና ሁላችሁም በላይክ በሰብስክራይብ እያበረታታችሁኝ ሰዓት የለም፣ ዳብዬ እለምናችኋለሁ ማለት ነው። ይሄ ልመና ነው። እና ውዶች ለማንኛውም ዛሬ በዚህ አቋርጣለሁ ማለት ነው። እና ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮ እረቃለሁ። ሸር አርግልኝ ያዩ